አርስተ ዜና የደቡብ ኢትዮጵያ ክልል መንግስት አለመግባባቶችን በውይይት እንዲፈቱ ላከናወነው ተግባር እውቅና ተሰጠው። ወጣቶች በሀገረ መንግስት ግንባታ ያላቸውን ተሳትፎ ለማሳደግ የስብዕና ግንባታ ማጠናከር እንደሚገባ ተጠቆመም። ኢትዮጵያ የባህር በሮን ያጣቸው መጪውን ትውልድ ባላገናዘበ ወቅቱ አስተዳደር ቸል ተኝነት ተመለከተም ዎች የተመድ ባለስልጣናት እስራኤል ወደ ጋዛ የሚያስገቡ ተጨማሪ መንገዶችን እንድትከፍት አሳሰቡ፤ የሚሉት የሰዓቱ አበይት ጉዳዮች ናቸው። ሰላም ጤና ያስጥልን። የተወደዳቸው ተመልካቾቻችን ጋሞ ቴሌቪዥን ሰዓተ ዜናዎች ቀደም ሲል ባስተዋወቅኳችሁ አበይት ጉዳዮች ነው ተጀምሯል። በዜና እወጃችን የስፖርትና የቢዝነስ መረጃዎች ተካተዋል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ የማደርገው እኔ ዮሐንስ ባይሳነኝ። ወደ አጫጭር መረጃዎች ይሻገራለሁ። የማህበረሰብ ፍትህን በማጠናከር ለህብረተሰቡ የፍትህ ጥያቄ ምላሽ መስጠት የሚያስችሉ አገልግሎቶች እየተተገበሩ መሆኑን የፍትህ ሚኒስቴር አስታወቀም። ፍትህ ሚኒስቴር በኢትዮጵያ የመሰረተ ማህበረሰብ ፍትህ አጠቃላይ እይታና ወቅታዊ መረጃ ከክልል ተቋማትና ባለ ድርሻ አካላት ጋር ተወያይቷል። የፍትህ ሚኒስቴር ዴታ ዶክተር ኤርሚያስ የማነ ብርሃን እንዳሉት በኢትዮጵያ የመሰረተ የማህበረሰብ ፍትህን በማጠናከር ለማህበረሰቡ የፍትህ ጥያቄ ምላሽ መስጠት የሚያስችሉ አገልግሎቶች እየተተገበሩ ነው። ከሀገራዊ ለውጥ ወዲህ በፍትህ ዘርፍ በተደረገው ማሻሻያ በርካታ ስኬቶች መመዝገባቸውን ገልጸው፣ ለህዝቡ ቀልጣፋ ተደራሽና ታማኝነት የሆነ የፍትህ ስራ ተደራሽ የማድረግ ስራ እየተከናወነ መሆኑን ጠቁመዋል። ከመደበኛ ፍርድ ቤት ጎን ለጎን የመሰረተ ማህበረሰብ ፍትህን በማጠናከር ለህብረተሰቡ የፍትህ ጥያቄ ምላሽ እየተሰጠ መሆኑንም ጠቁመዋል። በዚህም ህዝቡ በመሰረተ ማህበረሰብ ፍላጎት አገልግሎት እንዲያገኝ ለባህላዊ ግጭት አፈታት እናም ዳኝነት እውቅና እንዲሰጥ መደረጉን ገልጸዋል። በዚህም ህዝቡ በማህበራዊና ኢኮኖሚያዊ ችግሮችን ለመፍታት ሲጠቀምባቸው የቆዩ የመሰረተ ማህበረሰብ ፍትህን የበለጠ በማጠናከር ህዝቡ በቅርበት ፍትህን እንዲያገኝ እየተደረገ መሆኑን ጠቁመዋል። በአገሪቱ የመሰረተ ማህበረሰብ ፍትህን በሁሉም አካባቢዎች ተደራሽ ለማድረግ እየተሰራ መሆኑን መናገራቸውን ኢዜአ ዘግበዋል። መገነኛ ብዙሃን የሀገርና የህዝብ ጥቅምን የማስከበር ተልእኳቸውን በአግባቡ መወጣት እንዳለባቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጨፎ ገለጹ። የኢትዮጵያ መገነኛ ብዙሃን የሚዲያ ልዕቀት ማዕከል ማስጀመሪያ መራ ግብር በአዲስ አበባ ዩኒቨርሲቲ ተከናውኗል። የኢትዮጵያ ሚዲያ ልዕቀት ማዕከል የመገነኛ ብዙሃንና የማስታወቂያ ዘርፍ ወቅቱን በሚጠይቅ ሙያና ቴክኖሎጂ ታግዞም እንዲሰራ የባለሙያዎችናም የሚዲያ ተቋማት አቅም የመገንባት አላማን ያነገበ ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጨፉ በወቅቱ እንዳሉት መገናኛ ብዙሃን ትኩስና ወቅታዊ መረጃዎችን በማቅረብ የማይተካ ሚና አላቸው። መንግስት ህጎችንና አሰራሮችን በማሻሻል መገናኛ ብዙሃንን በአይነትና በቁጥር ማስፋት መቻሉን ገልጸዋል። መገናኛ ብዙሃን የኢትዮጵያ እድገትና ብልጽግናን ለማረጋገጥ በሚደረገው ጥረትም የበኩላቸውን ሚና እየተወጡ መሆኑን ተናግረዋል። ሆኖም በዲጂታል ጋዜጠኝነት መስፋፋት ተገቢ ያልሆነ ይዘት ያላቸው መረጃዎችን በማሰራጨት ላይ መሆናቸውንም አንስተዋል። በመሆኑም መገናኛ ብዙኃን ሙያዊ ስነ ምግባር በጠበቀ መልኩም የሀገርና የህዝብ ጥቅምን የማስከበር ተልኳቸውን በአግባቡ መወጣት እንዳለባቸውም አሳስበዋል። የኢትዮጵያ ዜና አገልግሎት እንደዘገበው። ክቡራትና ክቡራን ተመልካቾቻችን፣ ቀጥለናል። ከጋሞ ቴሌቪዥን ውድ እናንተ የሚደርሰው ሰዓት ዜናዎች አሁንም እንደቀጠሉ ነው። ከዚህ በማስከተል በዝርዝር ወደ ምንመለከታቸው ጉዳዮች ይሻገራለሁ። የደቡብ ኢትዮጵያ ክልል መንግስት በኢትዮጵያና ኬንያ ድንበር አካባቢ የተነሱ አለመግባባቶችን በውይይት እንዲፈቱ ላከናወኑ ተግባራት የኢትዮጵያ ሰብአዊ መብቶች ኮሚሽን እውቅና ሰጠም ኮሚሽኑ በ2017 አፈጻጸም የ2018 እቅድ ላይ ከክልሉ ከፍተኛ መንግስት የስራ ኃላፊዎች ጋርም በአርባ ምንጭ ከተማ ተወያይተዋል ውይይቱን የተከታተለው ባልደረባችን ደግሰው በቀለ ነው እንደሚከተለው ያቀርበዋል የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር አቶ ብርሃኑ አዴሎ በወቅቱ እንዳሉት ኮሚሽኑ በሀገሪቱ ፍትህ እንዲረጋገጥ ተጎጂዎች እንዲካሱና አጥፊዎች በሕግ የሚጠይቁበት ሂደት እንዲሰፍን እየሰራ ነው ብለዋል። ይህም የሚተገበረው ኢትዮጵያ ጸደቀችን ዓለም አቀፍ የሰብአዊ መብቶችን ባከበረ መልኩ እንደሆነ ገልጸዋል። የክልሉ መንግስት በኢትዮጵያና ኬንያ ድንበር አዋሳኝ አካባቢ አለመግባባቶችን ለመፍታት ያደረገው ተግባር የሚደነቅ እንደሆነ ዋና ኮሚሽነሩ ተናግረዋል። ከተፎካካሪ ፖለቲካ ፓርቲዎች የሚነሱ ጥያቄዎችን በዘላቂነት ለመፍታት የክልሉ መንግስት እያደረገ ያለውን ጥረት ተጠናክሮ መቀጠል አለበት ብለዋል አቶ ብርሃኑ። ችግሮችን በውይይት መቅረፍ እንደሚገባ ዋና ኮሚሽነር አሳስበዋል። በቀጣይ ሀገራዊ ምርጫ ሰላማዊነት የፖለቲካ ፓርቲዎች በጋራ አጀንዳዎች ላይ ተነጋግረው ልግባቡ እንደሚገባ ተመላክቷል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በበኩላቸውም ኮሚሽኑ ለዜጎች መብት መጠበቅ እየሰራ ያለውን ተግባር ጠቅሰዋል። በክልሉ እውነተኛ ዲሞክራሲን ለማስረጥ እየተሰራ ነው ብለዋል። በክልሉ በተወሰኑ አካባቢዎች ኢ-መደበኛ አደረጃጀቶች እያስከተሉ የሚገኙ ችግሮችን መንግስት በወደ ሰፊነት በመመልከት በዘላቂነት የሚፈቱበትን መንገድ እያመቻቸ እንደሚገኝ ገልጸዋል። ህገመንግስታዊ መብቶች ይበልጥ እንዲከበሩ የክልሉ መንግስት ከኢትዮጵያ ሰብአዊ መብት ኮሚሽን ጋር በትብብር እንደሚሰራ አቶ ጥላሁን አስታውቀዋል። የደቡብ ኢትዮጵያ ክልል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ አንዷ ዓለም አምባዬ ሀገር በቀል የእርቅ አወጋገድ መንገዶችን በመጠቀም ችግሮችን ለመፍታት ጥረት እየተደረገ ነው ብለዋል። በቅንጅት ለመስራት በተደረገው ጥረት ለውጦች መምጣታቸውም ተናግረዋል። የመንግስት ዋነኛ ዓላማ የዜጎችን ደህንነት ማስጠበቅ እንደሆነ የተናገሩት ደግሞ የክልሉ ፖሊስ ኮሚሽን ኮሚሽነር ፍሳሀ ጋረደው ናቸው። ለአፈጻጸሙ መሻሻል ትኩረት ተሰጥቶ እየተሰራ ስለመሆኑ ኮሚሽነሩ አብራርተዋል። የደቡብ ኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አዳማ ቴምጳይም የማንነትና የመደራጀት ጥያቄዎችን ያለ አግባብ በመተርጎም በሕዝቡ መካከል ጥርጣሬ የሚፈጥሩ አካላትና ግለሰቦች ከድርጊታቸው እንዲቆጠቡ አሳስበዋል። በጋሞ ዞን በ2018 በጀት ዓመት ከ160 ሺህ በላይ አርሶ አደሮች በገጠር መሬት መጠቀሚያና የግብርና ስራ ገቢ ግብር ስርዓት እንደሚታቀፉ የዞኑ ገቢዎች መምሪያ አስታወቀም። መምሪያው የገጠር መሬት መጠቀሚያና የግብርና ስራ ገቢ ከዚህ ወር ጀምሮም ተግባራዊ እንደሚያደርግ አመላክቷል። ባልደረባችን ፍሬው አበበ በዚህ ጉዳይ ተጨማሪ ያለው መንግስት ኢኮኖሚ የሚያመነጨውን ገቢ ማጦ በመሰብሰብ ለመሰረተ ልማት ለማዋል እየሰራ ይገኛል። ለዚህም ደግሞ አዋቾች እና ደንቦች ጸድቀው ተግባራዊ የሆኑ እንደሚገኙ የጋሞ ዞን ገቢዎች መምሪያ አሳውቋል። የመምሪያው ኃላፊ አቶ ቶማስ ቶቤ እንዳሉት ከዚህ ቀደም አነስተኛ ገቢ ከሚሰበሰብባቸው ዘርፎች አንዱ የገጠር መሬት መጠቀሚያና የግብርና ስራ ገቢ ተጠቃሽ ነው። ገቢ እንግዲህ የአስራ ስምንት ገቢ አፈጻጸም ለመጨመር የተለያዩ የፌዴራልም የክልሉ ገቢ ግብር አዋጆች፣ የታክስ አስተዳደር አዋጆች አሉ። ከዚህ አኳያ የክልሉ ገጠር መሬት በክልሉ ርዕሰ መስተዳድር ምክር ቤት ጸድቆ ወደዚህ እንዲወርድ ተደርጎ በተለይ ከዘርፉ የሚገኘውን ገቢ ከመጨመር አንጻር ልዩ ፋይዳ ይኖራል ተብሎ ወደ ስራ የተገባበት ነው። ከዚህ አኳያ ከዚህ በፊት ከዘርፉ የሚገኘው እጅግ ውስን እንደነበረና በተለይ ታክስን ወይ ደግሞ ግብርን ፊታዊ ከማድረግ አንጻር በተለይ በገጠሩና በከተሞች አካባቢ የአርሶ አደሩ በተለይ ወደ ከተማ የተካለለው አርሶ አደር ከዚህ በፊት ሲከፍል የነበረው ግብር ውስን ነው። ስለዚህ ታክስ ፊታዊ ለማድረግ በሚደረገው ሂደት ይሄ ተገምግሞ ከተለየ በኋላ የገጠር አርሶ አደር ከሚያገኘው እና ከያዘው መሬት ግብር መክፈል መቻል አለበት። የገቢ አዋጆችንና ታክስ ፍትሃዊነትን በሚያረጋግጥ መልኩ የደቡብ ኢትዮጵያ ክልል ምክር ቤት በ2016 ዓ.ም የገጠር መሬት መጠቀሚያና የግብርና ስራ ገቢ አዋጅ ማጽረቁን አመልክተዋል። አዋጁ በተያዘው በጀት ዓመት ተግባራዊ እንደሚደረግም ኃላፊው አብራራሉ። የገጠር መሬት መጠቀሚያና የግብርና ስራ ገቢ አዋጅ የመሬት ለምነት ደረጃን፣ የአርሶ አደሩን ሁኔታና የሚመረተውን የምርት ዓይነት ታሳቢ ባደረገ መልኩ የአወሳሰን መመሪያ መውጣቱን ነው አቶ ቶማስ የሚገልጹት ከያዘው መሬት ግብር መክፈል መቻል አለበት፣ ፍትሃዊ መሆን መቻል አለበት በሚል ተለይቶ መሬቶቹ በሶስት የተለዩበት አግባብ ነው ያለው። አንደኛው ለም፣ ሁለተኛው ለም ጠፍና ሶስተኛው ጠፍ ተብሎ የመሬቶቹ ደረጃ ተለይቷል። ከዚህ ጋር ተያይዞ የአርሶ አደሩ ሁኔታም ወደ ሁለት የተከፈለበት አግባብ ነው ያለው አንደኛው በምግብ ዋስትና ያልታቀፈ አርሶ አደር እና በምግብ ዋስትና የታቀፈ አርሶ አደር ተብሎ ተለይቶ፣ እነዚህ እንግዲህ ግብር ክፍያ ስርአቱ ጋር ያለውን ለማስተሳሰር የተሞከረበት ነው። ግብርን ፍትሐዊ ለማድረግ በሚደረግበት ረት ና ምርቶቹ ደግሞ የሚሰጡት አገልግሎት የዋሉበት አላማ ታሳቢ ተደርጓል። ግብር አጣጣሉ ጋር ማለት ነው። ምርቱ የዋለው ለእርሻ ስራ ነው፣ ለግጦሽ ነው፣ ባህር ዛፍን ለማምረት ነው ሌሎች ደግሞ ውድ የሆኑ ምርቶችን ማምረቱ ነው የሚለው ነገር ልዩ ትኩረት አግኝተዋል። አዋጁ ሙሉ በሙሉ በጥቅምት ወር 2018 ዓ ም መጀመሪያ ጀምሮ ተግባራዊ እንደምደረግ ኃላፊው ያስረዳሉ። ለዚህም ከባለድርሻ አካላት ጋርም ከመግባባት መደረሱን ተናግረዋል። በዞኑ በ2018 የበጀት ዓመት ከ160 ሺህ በላይ አርሶ አደሮች በገጠር መሬት መጠቀሚያና በግብርና ስራ ገቢ ግብር እንደሚታቀፉም ገልጸዋል። በዚህም ከ106 ሚሊዮን ብር በላይ ለማሰባሰብ መታቀዱን አመላክተዋል። በዚህ ወር ከጥቅምት አንድ ጀምሮ አዋጁ ይጀምራል ስለምል በንቅናቄ ስራዎችን እንጀምራለን ብለን ባለፈው ከታችኛ መዋቅር ባለድርሻ አካላት መጥቶ ንቅናቄ አድርገናል። ስለዚህ ታችኛው መዋቅር ዝግጅት እያደረገ ነው ያለው። እኛም መስክ መድበን ከዘርፎ የሚገኘውን ገቢ ምናልባት ከ16 ሚሊዮን ብር በላይ መሰብሰብ ለመሰብሰብ ግብጥ ለን ከሺህ በላይ አርሶ አደር ግብር ይከፍላል ብለን የዚህ የምረት መጠቀሚያን ይከፍላል ብለን አቅደን እየተንቀሳቀስን ነው የምንገኘው። ስለዚህ ከዚህ ጋር ታይዞ አርሶ አደሩ ያለውን ምረት አሳውቆ የተተመነበትን ገቢ በጊዜ መጥቶ ከፍሎ ካላስፈላጊ ቅጣት መዳን የሚችልበት እንደሆንና ሌሎች ባለድርሻ አካላትም አስፈላጊውን ድጋፍና ትብብር አድርገው ገቢው ከዘርፎ የሚገኘው ገቢ በጊዜ ለመንግስት እንዲገባ የማድረግ ስራ እንዲሰራ ጥሪ አቅርቧል። ወጣቶች በሀገረ መንግስት ግንባታ ያላቸውን ተሳትፎ ለማሳደግ የሰብዕና ግንባታን ማጠናከር እንደሚገባ ተጠቆመ። በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ የወጣቶች ክንፍ ጽሕፈት ቤት ከአርባ ምንጭ ከተማ አስተዳደር ለተወጣጡ ወጣቶች የሰብዕና ግንባታ ስልጠናን ሰጥቷል። ባለረባችን መስፍን ባንጃው በዚህ ጉዳይ ተጨማሪ ይዟል። በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ወጣቶች ክንፍ ጽፈት ቤት ከአርባ ምንጭ ከተማ አስተዳደር ለተወጣጡ ወጣቶች የስብዕና ግንባታ ስልጠና ሰጥቷል። የወጣቶችን ሁለንተናዊ ብልጽግናን ማረጋገጥ የስልጠና ዋና ዓላማ መሆኑን ያስረዱት በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ወጣቶች ክንፍ ጽፈት ቤት ኃላፊ አቶ ሚካኤል ዋዳ ናቸው። ወጣቶች ከሀገር ተረካቢነት ባሻገር የሀገር ባለቤት መሆናቸውን ለማረጋገጥ እየተሰራ መሆኑን ጠቁመዋል። ስልጠናው በደቡብ ኢትዮጵያ ክልል ባሉ ሁሉም ክልል ማዕከላት ከ10 ሺህ በላይ ለሚሆኑ ወጣቶች እንደሚሰጥ አስታውቀዋል። የሰላምን ዋጋ ከመገንዘብ ረገድ የአርባ ምንጭ ከተማ ወጣቶች የዳበረ ልምድ አላቸው ያሉት አቶ ሚካኤል መሰለ ስብዕና ልማት ተግባራት ማጠናከር እንደሚገባ አስረድተዋል። ስልጠና ወጣቶች በሀገር ግንባታ ሂደት የሚጠበቅባቸውን እንዲወጡ አቅም የሚፈጥር በመሆኑ ተጠናክሮ ይቀጥላል ብለዋል። ብልጽግና ፓርቲ ወጣቱ የሀገር ተረካቢ ብቻ ሳይሆን የሀገር ባለቤት ነው ብሎ ያስባል። ስለዚህ በሀገረ መንግስት ግንባታ በሀገር ግንባታ ሂደቶች ላይ ወጣቱ የማይተካ ሚና አለው። ያለን አቅሞች ምንድን ናቸው? ያለን ችሎታዎች ምንድን ናቸው? እነዚህ እንዴት አድርገን ነው መጠቀም የምንችለው? እንዴት አድርገን ነው መበልጸግ የምንችለው? እንዴት አድርገን ነው ማደግ የምንችለው የሚለውን ነገር የያዘ ስልጠና ነው። በክልል በተያዘው እቅድ መሰረት ከ10 ሺህ በላይ ወጣቶች በዚህ ስልጠና የሚሳተፉ ይሆናል። ክልላዊ ሆኖ ሆኖም እስከታች ድረስ የሚወርድ ነው። ወጣቶች የሀገር ገንቢዎች በመሆናቸው የስብእና ግንባታ ስራ ወሳኝ መሆኑን የተናገሩት የአርባምንጭ ከተማ አስተዳደር የመንግስት ዋና ተጠሪ ወይዘሮ ልሳነ ወርቅ ካሴ ናቸው። ወጣቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ተጠቃሚነታቸው እንዲረጋገጥ የተጀመሩ በርካታ ኢኒሽቲቦች መኖራቸውን አመላክተው አገር ገንቢ ወጣቶች ለመፍጠር ትኩረት መሰጠቱን አስረድተዋል። ወጣቶች አገር ተረካቢዎች ብቻ ሳይሆኑ አገር ገንቢዎችም ናቸው። ስለዚህ ይህንን ወጣት በአግባቡ የተሟላ ስብዕና የተላበሰ እንዲሆን ስብዕናው መገንባት ያስፈልጋል በሚል በርካታ ስራዎች ሲሰሩ ቆይተዋል። ወጣቶቹ ስብዕናቸው ተገንብቶ በስራ እድል ፈጠራው መስክ በተለያዩ በፖለቲካው መስክ የራሳቸውን ሚና ይጫወታሉ ማለት ነው እና የተሻለ ስብዕና ያላቸው ወጣቶችን አገር ገንቢዎችን ለመፍጠር ታስቦ የተዘጋጀ መድረክ ነው። ስልጠና ወጣቶች ጊዜያቸውንና ጉልበታቸውን ለበጎ ተግባር እንዲያውሉ ለማስቻል ታስቦ መዘጋጀቱን የአርባ ምንጭ ከተማ ብልጽግና ፓርቲ ወጣቶች ክንፍ ጽሕፈት ቤት ኃላፊ አቶ ስንታየው ንጉሴ ገልጸዋል። ትልቁ ዋና ዓላማው አርባ ምንጭ ከተማ ላይ ያሉ ወጣቶች በተለይ ወጣት ስንሆን ወጣት ሁሌም የትኛውም ቦታ ላይ አክቲቭ ስለሆነ ይህ አክቲቭ የሆነን ወጣት ደግሞ ወደ ተለያዩ አስተሳሰቦች እንዳይገባ እንደዚህ አይነት የስብዕና ስልጠናዎችን እየሰጠን በቀጣይ መድረኮችን ከዚህ ሰፋ እያደረግን ነው የምንቀጥለው። የስብዕና ግንባታ ለወጣቶች ብቻ ሳይሆን ለሁሉም ዜጋ እንደሚያስፈልግ ጠቁመው፣ ሀገርን ለመቀየር የሰዎችን አስተሳሰብ መቀየር ያስፈልጋል ያሉት ደግሞ የአላድ የስልጠናና ማማከር አገልግሎት ስራ አስኪያጅ አቶ መርክን የመኩሪያ ናቸው። ወጣቶች የህይወት ትርጉምን በመረዳት የተጀመረውን ጠንካራ ሀገረ መንግስት ግንባታን ለማጽናት ስልጠና ወሳኝ ነው ብለዋል። ይሄ ስልጠና ለወጣቱ ብቻ አይደለም ለሰው ሁሉ የሚያስፈልገው ስልጠና ነበረ። ነገር ግን ወጣቶች አሁን ካሉበት አንጻር ቅድሚያ ከመስጠት አገሪቱ ላይም ትልቅ ድርሻ ያላቸው በጣም ሰፊ ጊዜ ነገ አገር ተረካቢ ገና ወጣትም ስለሆነ አእምሮ ማበልጸግ የሚታየው ዓለምን ማበልጸግ ስለሆነ የትኛውም አይነት ነገር የሚጀምረው ከእሳቤ ስለሆነ እሳቤውን በደንብ ሰርተንበት በሳቤ የበለጸገ ትውልድ በሳቤ ያደገ ትውልድ ሌላው ለማሳደግ ሌላውን አቃፊ ለመሆን ለሀገር ሀሳብነት አገርን የመምራት እሳቤ ላይ እጅግ በጣም የተጠናከረ ማንነት ስለሚፈጠርበት ለዛ ታሳቢ ተደርገው ነው ስልጠናው። ሀገርን በመቀየር ሂደት የድርሻቸውን እንዲወጡ አቅም እንደፈጠረላቸው አስተያየታቸውን ለጋሞ ቴሌቪዥን የሰጡ አንዳንድ ሰልጣኞች ተናግረዋል። ብዙ ጥፋቶችም ልማቶችም የሚፈጠሩት በስብናችን ምክንያት ነው። ስብናችን ሲልቅ፣ ፐርሰናሊታችን ልክ ሲሆን ጥሩ ነገሮች ማለት የምንሰራቸው ጥሩ ነገሮች ያመስግናሉ። ስብናችን ሲላሽቅ ደግሞ ስብናችን ሲወርድ፣ ብዙ ጥፋቶች አሁን እያየናቸው ያሉ ብዙ ብዙ ጥፋቶች እየተፈጠሩ ያሉት በስብናችን መላሸቅ ምክንያት ነውና፣ ይሄ ስልጠና እንደ ማለት ለአብዛኛው ወጣት አስፈላጊ ነው ብዬ አስባለሁ። ይሄ ማይንድ ሴት ለእኛ አሁን እዚህ ለተገኘነ ወጣቶች በጣም አሪፍ ነው። በቃ ማለት እኔ ራሴን ወደ ውስጥ እንድፈትሽ አድርጎኛል። ምን ሴልፍ አዌርነስ አለኝ ምንድን ነው መስራት የምፈልገው? ምንድን ነው ማድረግ ያለብኝ የሚለውን ነገር ወደ ውስጤ ገብቼ እንድገመግም አድርጎኛል። እና ከእኔ ምን ይጠበቃል? ግቤ ምንድን ነው? ሕይወት ማለት በአጠቃላይ ምንድን ነው የሚለውን ነገር ከዚህ ስልጠና ተገንዝብ ያለው። በአርባ ምንጭ ከተማ በእንስሳት እርባታ የተሰማራው ቤተሰብ የእንስሳ እርባታ ማህበር በአጭር ጊዜ ተርፋማ መሆኑን አስታወቀም። የአርባምንጭ ከተማ ግብርና ጽሕፈት ቤት በበኩሉ በከተማው በእንስሳት እርባታ ለተሰማሩ ማህበራት አስፈላጊውን ድጋፍ ለማሟላት ጥረት የተደረገ መሆኑን አመላክቷል። ለጴጥሮስ ገመቹ ዘገባ የአምላክ ነች ተረፈ። አቶ ቃለ አብዳኛቸው ይባላሉ። ወደ እንስሳት እርባታ የገቡት ከዩኒቨርሲቲ ተመርቀው ስራ ከመፈለግ ይልቅ በማህበር ተደራጅተው ስራ በመፍጠር እሳቤ እንደነበረም ያስታውሳሉ። ጊዜው የልማት ኢኒሽቲቭ እውን የሆነበት በመሆኑ መልካም እድር እንደፈጠረላቸው በማስታወስ በወቅቱ በ300 ሺ ብር መነሻ ካፒታል የእንስሳት እርባታውን የጀመሩት አቶ ቃለ አብ አሁን ላይ ካፒታላቸው ወደ አንድ ነጥብ አምስት ሚሊዮን ብር ማደጉንም ነው ያስረዱት። ከዩኒቨርሲቲ ግራጁዌት አድርጌ ከወጣው በኋላ ስራ ጠባቂ ከመሆን ስራ ወደ መፍጠሩ አዘን ብዬ፣ በዛ ሰዓት ደግሞ ሌማት ትሩፋት የሚለው ፕሮጀክትም ላውንች ተደርጎ ስለነበረ፣ ስለዚህ ስራ በቂ ጥናት ካደረግኩኝ በኋላ ቀጥታ ወደዚህ ስራ ገብቻለሁ። ስንጀምር በ300 ሺ ብር ካፒታል ነበር የጀመርነው። ስራ ከጀመረን ወደ ሁለት አመት ከግማሽ ሆኖናል። በዚህ ሁለት አመት ከግማሽ ውስጥ እየሰራን በወተት ሽያጭ ያገኘናቸውን ገንዘቦች በመሰብሰብ እናት ላሞች የሚወልዱት ጥጃዎች ጋም አንድ ላይ ካፒታላችን ከሶስት መቶ ሺህ ወደ 15 ሚሊዮን ብር ተሸጋግረናል ከፍ ብለናል ማለት ነው። ለስራ ውጤታማነት ከማህበሩ አባላት ጋር ተቀናጅተው ሲሰሩ እንደነበር አስታውሰው የራሳቸውን ህይወት ከመቀየር ባለፈ ለስድስት ሰዎች የስራ እድል መፈጠሩንም አመላክተዋል። አንደኛ ወተት ሻጭ አለ። እዚህ ከፋርማችን ታርቦ የወጣውን ወተት ቀጥታ ለማህበረሰቡ የሚያደርስ አንድ ወተት ሻጭ አለ። አላቢ ሁለት አለን። ሶስት ተንከባካቢዎች አሉ። ከብቶችን የሚያበሉ የሚያጠጡ ሁለት ሰራተኞች አንደኛው ደግሞ የቤቱን ጽዳት የሚጠብቅ የከብቶችን ጽዳት የሚጠብቅ አጠቃላይ ስድስት ሰራተኛ አለ፣ ከኔ ውጭ ማለት ነው። ከኔ ጋር ሰባት ሰው እድል የስራ እድል አግኝቷል። የገበያ ትስስሩ በጣም ከፍተኛ ነው። ወተት ታልቦ 30 ደቂቃና አርባ ደቂቃ የማይቆይበት ሁኔታ ነው ያለው በተሰማሩበት የእንስሳት ገበያ ትስስር መፈጠሩ በስራው ተጠቃሚነት አስተዋጽኦ ማድረጉንም ነው ያስረዱት። ስራውን በማስፋት የህብረተሰቡን ፍላጎት የማርካት ራዕይ መሰነቃቸውንም አቶ ቃላብ አስረድተዋል። የመኖ አቅርቦት በአካባቢው አለመኖሩ ለተጨማሪ ወጪ እየዳረጋቸው እንደሚገኝ ገልጸው ይህ ችግር ቢቀረፍላቸው የበለጠ ውጤታማ እንደሚሆኑም ይናገራሉ። አሁን እንደ አንገብጋቢ ሁኔታ የምንጠይቀው ጠይቀው ጥያቄ የመኖ ፍላጎታችን ቢሟላ በተለይም ደግሞ ይሄ ኮንሰንትሬትድ ፊድ የምንለው ከአዲስ አበባና አዲስ አበባ ዙሪያ ስለምናስመጣ ያ ደግሞ አሁን ባለው የናፍጣና የቤንዚን ችግር ትራንስፖርት ኮስቶን ከፍተኛ ስላደረገው እዚሁ አርባ ምንጭ ላይ ጥራቱን የጠበቀ ትልቅ መኖ ማቀነባበሪያ ቢኖር ሁላችንም ሰርተን እዛ ድረስ የምንሄደውን ኮስት የትራንስፖርት ኮስት መጠበቅ እንችላለን። የአርባ ምንጭ ከተማ ግብርና ጽፈት ቤት ኃላፊ አቶ መተኪያ አበበ በከተማው በተለያዩ የስራ ዘርፎች የተሰማሩ ወጣቶች ውጤታማ እየሆኑ እንደሚገኙ ይገልጻሉ። ከመካከላቸውም የእንስሳት ዘርፍ አንዱ መሆኑንም ኃላፊው አመላክተዋል። በዘርፉ የሚታየውን የመኖ አቅርቦት እጥረት ጽፈት ቤቱ ይረዳል ያሉት ኃላፊው ለመፍትሄው እየተሰራ ነው ይላሉ አቅራቢያ ላይ የተመጣጠኑ መኖዎችን የሚያቀነባብሩ ፋክተሪዎችን መክፈት መሰረታዊ ጉዳይ ነው። ድጋት ቤተሰብ የወተት እርባታ ማህበር በፌዴራል ደረጃ ግብርና ሚኒስቴር ላይ ከመኖ ማቀነባበሪያ ማሽን አቅርቦት ጋር ተፈራርሟል ውል ያ ደብዳቤ ወደኛ ጋር መነሻ የደረሰበት በቅርቡ የመጣበት አግባብ ነው ያለውና በዛ ደብዳቤ መነሻ ከተማ አስተዳደሩ ይህ ፋክተሪ የሚተከልበት እንትን ፋብሪካው የሚተከልበት ማቀናበሪያው የሚተከልበት ቦታ ከማመቻቸት ጋር ተያይዞ ባለው ነገር ላይ እንደ ከተማ አስተዳደር እኛም እንደ ቢሮ እንደ ተቋምም ከ ከባለድርሻ አካላት ጋር በሚገባ ተነጋግረን የሚመቻችበት ሁኔታ መፍጠር ከኛ ይጠበቃል እንደ ተቋም ማለት ነው። ኢትዮጵያ የባህር በሯን ያጣችው መጪውን ትውልድ ባላገናዘበው የወቅቱ አስተዳደር ቸልተኝነትና ሰው ሰራሽ ሴራ መሆኑን የፖለቲካ ሳይንስ መምህራንና የምስራቅ አፍሪካ ፖለቲካ ተመራማሪዎች ተናገሩ። ባለረባችን ይመኙሻል። ዮሴፍ ተጨማሪ አመት ኢትዮጵያ የባህር በሯን ያጣችው መጪውን ትውልድ ባላገናዘበው የወቅቱ አስተዳደር ቸልተኝነትና ሰው ሰራሽ ሴራ መሆኑን የፖለቲካ ሳይንስ መምህራን እና የምስራቅ አፍሪካ ፖለቲካ ተመራማሪዎች ተናገሩ። ኢትዮጵያ የባህር በር ያጣችበት ሁኔታ እንደሚያስቆጭም ምሁራኑ ከኢዚያ ጋር በነበራቸው ቆይታ ገልጸውታል። ከሀገራዊ ብሎም ቀጠናዊ ትብብርን በማጎልበትና ትስስርን ከማደራጀት አኳያ የባህር በር ለማግኘት የሚደረግ ጥረት የአንድ ፓርቲና የመንግስት ፍላጎት ተደርጎ መወሰድ እንደሌለበትም አስገንዝበዋል። የባህር በር የነበራት ኢትዮጵያ በሯን ተፈጥሯዊ ሆነ ሕጋዊ መሰረት በሌለው ሁኔታ በወቅቱ አስተዳደር ድክመት ምክንያት ማጣቷን የዲላ ዩኒቨርሲቲ የፖለቲካ ሳይንስ መምህር የምስራቅ አፍሪካ ፖለቲካ ተመራማሪና ደራሲ ዳዊት መዝገበ አስታውሰዋል። የባህር በር ማግኘት ማለት ፖለቲካ ብቻ ሳይሆን ምጣኔ ሀብታዊ ፋይዳው እና ሌሎችም ጥቅሞቹ የጎሉ መሆናቸውን አስገንዝበዋል። ለሕዝባዊ ትስስርና ቀጠናዊ ትብብርና በጋራ ለመልማት የባህር በር ሚና ከፍተኛ መሆኑን አስረድተዋል። በዋቻሞ ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነት መምህር ሙላለም ኃይለማርያም በበኩላቸው ዘርፈ ብዙ ጥቅም ያለውን የባህር በር ለማግኘት ኢትዮጵያ ያነሳችው ጥያቄ ህዝባዊ ድጋፍ እንዳለው ጠቅሰው ተገቢነቱንም አንስተዋል። ከብሔራዊ ጥቅም አጀንዳዎች መካከል አንዱ መሆኑን አንስተው የጥያቄውን መነሳት በበጎ የወሰዱ ሀገራት መኖራቸውንም ተናግረዋል። መንግስት እየሄደበት ያለውን ጥንቃቄ የተሞላበት መንገድን አድንቀው የባህር በር ለማግኘት አዋጭ የሆኑ የተለያዩ አማራጮችን መከተል መልካም ስለመሆኑ መክረዋል። ኢትዮጵያን ያህል ታሪካዊ ትልቅና በርካታ ህዝብ የሚኖርባት አገር የባህር በር እንዳይኖራት የሚደረጉ ሂደቶች ህጋዊም ሆነ ፖለቲካዊ ቅቡልነት እንደሌላቸው ነው ምሁራኑ ያነሱት። ጥረቶችን አጠናክሮ በመቀጠልና ከተለያዩ ሀገራት ጋር ያሉ ዲፕሎማሲያዊ ግንኙነቶችን በዓለም ተጽዕኖ ፈጣሪ ከሆኑና ከጎረቤት ሀገራት ጋር ጭምር ግንኙነቶችን ማጥበቅ ጠቃሚ መሆኑን ጠቁመዋል። ኢትዮጵያ የባህር በር ማግኘት እንዳለባት በማመን ጥረቶች መጀመራቸው ተገቢ መሆኑን ጠቁመው እንዴት ባለ መንገድ ማግኘትና መጠቀም ይቻላል የሚሉ ወሳኝ ጉዳዮች መሆናቸውን አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የተወደዳቸው ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ የሚደርሰው የሰዓቱ ዜና አርባ ሁለት አሁንም እንደቀጠለ ነው። ከዚህ በማስከተል ከውጭ ወደምንመለከታቸው ጉዳዮች ይሻገራል። የተመድ ባለሥልጣናት እስራኤል ወደ ጋዛ የሚያስገቡ ተጨማሪ መንገዶችን እንድት ከብት አሳሰበው። የቢቢሲን ዘገባ ባለረባችን ሲሳይ ማሞ እንደሚከተሉ ያስቃኘናል። ከአንድ ሳምንት በፊት በእስራኤልና ሐማስ መካከል ስምምነት ከተደረሰ ጊዜ አንስቶም ወደ ጋዛ የሰብአዊ ድጋፎች እየገቡ ነበር። ሆኖም በስምምነቱ መሰረት ሐማስ ባለፈው ሰኞ ሕይወታቸው ያለፉ 28 የእስራኤል ታጋቾችን አስክሬን አልመለሰም። በዚህ የተቆጣችው እስራኤል ወደ ጋዛ የሚያስገባውና በግብፅና በደቡባዊ ጋዛ መካከል ያለውን የራፋህ መንገድ ባለፈው ረቡዕ ዘግታለች። ወደ ጋዛ የሚገባው እርዳታ ልትገድብ እንደምትችልም አስጠንቅቃለች። የጋዛ ነጋዴዎችና አቅራቢዎች ጦርነቱ እንደገና ሊቀሰቀስ ይችላል በሚል የምግብ ፍጆታን በመደበቅ የአቅር አቅርቦት እጥረት እየፈጠሩ እንደሚገኙ ነው የተገለጸው። በዚህ ስጋት የገባቸው የጋዛ ከተማ ነዋሪዎች የምግብ ፍጆታዎችን እያከማቸው እንደሚገኙ ነው የተመለከተው። በተባበሩት መንግስታት የሰብአዊ እርዳታ ኃላፊ ቶም ፍሌቸር እስራኤል ወደ ጋዛ የሚገባውን እርዳታ ለማድረስ ተጨማሪ መንገዶችን እንድትከፍት አሳስበዋል። ኃላፊው ይህን ያሉት ሐማስ ህይወታቸው ያለፉት አጋቾችን አስክሬን ቶሎ የማይለቅ ከሆነ ወደ ጋዛ የሚገባውን አቅርቦት እስራኤል ልትገድብ እንደምትችል ካስጠነቀቀች በኋላ ነው። በአሜሪካ አሸማጋይነት የተደረሰውና ወሳኝ የተባለለት ስምምነት እንዳይደናቀፍ ሁለቱ ወገኖች ኃይሎች የተኩስ አቁም ስምምነት ተግባራዊ እንዲያደርጉ ኃላፊው ጥሪ አቅርበዋል። ሐማስ በበኩሉም የታጋቾችን አስክሬን ለመለየት ችግር እንደገጠመው ገልጿል። ቡድኑ እስካሁን የሰባት ታጋቾችን አስክሬን ለእስራኤል መመለሱ ታውቋል። ዘገባው የቢቢሲ ነው። ክቡራትና ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ወደ እናንተ ሲደርሱ የነበሩ እሳቱ ዜና አርባ ሁለትን ከማንገባ አርስተ ዜናዎቹን በድጋሚ እናስታውሳቸው። የደቡብ ኢትዮጵያ ክልል መንግስት አለመግባባቶችን በውይይት እንዲፈቱ ላከናወነው ተግባር እውቅና ሰጠው። ወጣቶች በሀገረ መንግስት ግንባታ ያላቸው ተሳትፎን ለማሳደግ የሰብዕና ግንባታን ማጠናከር እንደሚገባ የጠቆመ ኢትዮጵያ የባህር በሯን ያጣችው መጪውን ትውልድ ባላገናዘበው የወቅቱ አስተዳደር ተልገኝ መለከተም ውጭ የተመድ ባለሥልጣናት እስራኤል ወደ ጋዛ የሚያስገቡ ጭማሪ መንገዶችን እንድትከፍት አሳሰቡ የሚሉት የሰዓቱ አበይት ጉዳዮች ነበሩ። ከዚህ በማስከተል ስፖርታዊ መረጃዎች ብና ይደርሳሉ። የጋሞ ቴሌቪዥንን ከቴሌቪዥን ስርጭት በተጓዳኝ የተለያዩ የማህበራዊ ሚዳምታሮቻችን እንድትከታተሉ ጋብዛለው። ፍቅሬ የጋሞ ቴሌቪዥን ዝግጅቶች ጋር ጥሩ የተበኛው